አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ የዩቲዩብ ተመልካቾቻችን እንዴት ናቸው ሰላም ናቸው ወይ እኛ አልሐምዱሊላ በመጀመሪያ ላይክ ላይክ ላይክ ላይክ ያድርጉ እስኪ ቪዲዮው በጣም ትንሽ ነው ላይክ ያድርጋችሁ ቪዲዮውን ጀምሩት ዛሬ በምርጥ ቪዲዮ ነው የመጣ ነው ማለት ባለፈው ዕለት ፎቶ ለቀን ነበረ። ኢትዮ ላይ ማለት ነው እና ፎቶ ለቀን ጥያቄ ጠይቁን ብለን ነበረ ማለት ነው። ስለኛ እኛ ማወቅ የምትፈልጉትን ጠይቁን ብለን ነበር እና ብዙ ጥያቄዎች አሉ አብዛኛው ጥያቄ ተመሳሳይ ነው እና ደግሞኛ መረጥ መረጥ መረጥ አድርገን አውጥተን የሚያስፈልጉትን ማለት ነው። በሁሉም በሁሉም ሶሻል ሚዲያ ጥያቄ ካለ ብለን ፎቶችን ለጥፈን ነበር። አብዛኛው ብዙ ጥያቄ ተጠይቋል፣ ተመሳሳይ ነው። ከሁሉም ዋና ዋና ያልናቸውን አንድ እስከ አስር ጥያቄ ያውተናል። እንግዲህ የቻልነውን እንመልሳለን። ካለ ያልተመለሰ ላላችሁ ካላችሁም ደግሞ ድጋሜ ጠይቁን ወይም ይቅርታ እንጠይቃለን። ቀጣይም እንሰራለን። ችግር የለውም እና ወደ መጀመሪያ ጥያቄ ነው የምንሄደው። እስቲ ላይ ካርጉ ግን ምን ትሆናላችሁ? የሚያስቡ ብዙ ነው። ላይክ የለው ታው ግን ላይክ አድርጎት አይከፈልበትም ችግር አለው። ላይክ እኮ ያው ሰው ጋር እንድደርስልን ስለምንፈልግ ነው። እና እና ጥያቄ የመጀመሪያው ጥያቄ ያው ሁለታችን ባድ ያወጣ ነው ከዛው ስለሆነ ከኮሚኒቲ ጥያቄ ነው። በትዳር ስንት አመት ኖሯችኋል? በትዳር እንግዲህ ወደ ሰባት አመት ሊሆነን ነው ያው ስድስት ወደ ሰባት ሊሆን ነው። አልሐምዱሊላህ በትዳር ያው ሰባተኛ አመታችን ይዘናል። ያው ተጠግተናል፣ ወደ ሰባት አመት አልሐምዱሊላህ። ሁለተኛ ለሁለተኛ ጥያቄ ደግሞ የት ሀገር ልጆች ናቸው? አሁን የት ነው የምትኖሩት? የምንኖረው ሳውዲ ነው፣ ሳውዲ አረቢያ ሪያድ፣ ሪያድ በፊት መዲና ነበርና አሁን ወደ ሪያድ ሙቭ አድርገናል። ያደረግንበትን ምክንያት ደግሞ እንነግራችኋለን ሌላ ጊዜ፣ ሌላ ጊዜ ማለት ነው። ወይም ጥያቄ እሱ ጋር የተያዘ ጥያቄ ካለ ቀጣይም ለማን ሰው እንችላለን። አሁን ያለነው ሪያድ ነው። የት ሀገር ልጆች ናችሁ? አገር የተባለ እሱ መርሳ ነው። የራስሽን ጠይቂ እንጂ የራስሽን መልሽ። ከወሎ የት ነሽ? ልዩ እኔ ወሎ ደሴ ዙሪያ ነኝ። ኩታበር ኩታብር ከደሴ አስራ አምስት ደቂቃ ምናም የምታሰድት ከደሴ ወጣለ ማለት ነው። ያው ያውቀዋል። ኩታበሮች ቦሩ ሜዳ ነው ሁሉም

አሁን በፊት ለቀው ነው ቪዲዮ አይ በልጅነት ያግብቼ ምናምን እየቀባጠርኩ ነበር የሰደባችሁኝ ያላችሁ ይታያል። በስንት ዓመታችን የተጋባንበትን ዓመታት በስንት ዓመታችን የተጋባን ነው፣ እድሜያችን ማለት ነው ስንት ዓመት? እኔ ያው ሳውዲ ነው ያገባሁት በነገራችን ላይ እዚህ ሀገር ነው። ጥያቄልንም ያው እዚሁ ነው የተጋባ ነው እዚሁ ነው የተጋባ ነው፣ ግን ባለፈው በልጅነት ያግብቼ ስለ ብዙ ጥያቄ ስለመጣብኝ ነው። እና እኔ የመጣሁት ያው ሁላችንም በልጅነት የመጣሁት ግን ያገባሁት በአስራ ስምንት ዓመት የጨረሽ ወደ አስራ ዘጠኝ ነው ወደ አስራ ዘጠኝ ዓመት ላይ ምናምን አገባ ማለት አስራ ዘጠኝ ዓመት በቃ ያው ስንት ነበር፣ ሀያ ወደ ሀያ አንድ ያው የበዛ ስንጋባ ነው። እና ያው ልጆች ነው የምንባለው በሰዓቱ። እንግዲህ የአሁኑን አላውቅም። አራተኛ ልጅ ወልዳችኋል ምን ጥያቄ አለው ማለት በየቪዲዮችን ልጃችን እንላለን። ምንም የጥያቄ የለውም። ልጅ አለን። የአንድ ወንድ ልጅ አምስት ዓመት አካባቢ ሆኖታል አሁን። አልሀምዱላ የአንድ ወንድ ልጅ አባት ነኝ፣ እናት ነኝ። እና ወልደናል። ልጅ አለን። አልሀምዱላ እና አምስተኛ ደግሞ ስደትና ትዳር እንዴት ነው፣ ምን ትመክሩን አላችሁ። ነው ያው ስደት በስደት ትዳር አብዛኛው ሰው ይፈራል። ግን ቢሆንም አሪፍ ነው ደግሞ አላ አርቆ ሲሰጣችሁ ማለት በጣም አሪፍ ነው። እንደ እኔ ከሆነ በግል በጣም ምርጥ ነው ብዬ ነው ማስበው። መመክራችሁም የምትወዱት የምታፈጥሩ ሰው ካለ በተራ ወሬ ከምታሳልፉት ብትገቡ እላለሁ። ስጀምር ትዳር የአላህ ስጦታ ነው ብዬ ነው የማምነው። ምክንያቱም ኢትዮጵያም ሆነ የትም ቦታ ቢሆንም የተመረዘ ለአንተ ያለውን ሰው ነው የሚሰጠው እና ደግሞ አላህ መርቆ ሲሰጥ ነው ትዳር ላይ ደስ ይላል። አልሐምዱሊላህ ማለት እንደውም ላይ አግቡ አግቡ ነው ማለት ትዳር ጥሩ ነው፣ ደስ ይላል። አልሐምዱሊላህ አላህ ወኪል ነው። ሆነም አልሆነም መሞከሩ ነው። በቃ መሞከሩ ነው። ያኔ ከዳር ሆኖ ማየቱ ሳይሆን ስታስቢው ምናምን ሊከብድ ይችላል፣ ግን የኖራችሁት ብታዩት እንደዚህ ደግሞ በተለይ ትዳር እኮ ብዙ ነገር አለ ማለት ነው። አንድ ነገር ሳያልፍ እኮ አይደለም ትልቅ ደረጃ ምትደርሱ። አንዳንድ ፈተናዎች ይኖሩታል። ያንን ደግሞ በመነጋገር በማተሳሰብ ብቻ ትዳር ስደት ላይ ደስ ይላል ማለት ጥሩ ሰው ከተገኘ እንደኔ ማለት ነው ያው ልክ እንደሱ ማለት ነው። ማለት እንደ ጓደኛም ነው እሱ ለእኔ። እኔ በቃ ስደት ላይ ያለ አይደለ? ጓደኛ ያስፈልጋል። ቤተሰብ የለንም፣ ግን ጥሩ ባል ከተገኘ ቢያገቡ ደስ ይላል፣ ስደት ላይ አዎ። ምክንያቱም ኢትዮጵያ እንሄዳለን እያልን አንሄድም። የእኛ ነገር እዚያው ስለሆነ ከብዳል፣ እድሜ ደግሞ አይጠብቅም፣ እና እንደዛ ነው የሚላቸው አግቡ፣ ተጋቡ

በፌስቡክ ነው የተዋወቅነው። በቃ እባክሽ፣ እንዴት ይሰራ እንዴ? ማለት ትውቃችሁ እንዴት ነው አልተባለም፣ እንዴት ተዋወቃችሁ ነው ተዋወቅነ፣ ከዛ ስትይ በፌስቡክ ተዋወቅነ። በሆነ አጋጣሚ ነው በፌስቡክ የማውቃት ልጅ ነበረች፣ እና እሱን ማለት ነው እሱን አካውንት አዋሪልኝ ብላ አካውንት፣ ፌስቡክ ነው የጻፍኩላት መጀመሪያ፣ ነው ግን ዝም ብዬ ነው ለእኔ አይደለም ለእሷ ነበረ። ማለቴ ዝም ብዬ እንደዚህ ወሬ ማለት ነው አይዴ ወሬ ለሶስት ቀኑ ምናምን መለሰልኝ። ከዛ ማውራት ጀመር ቁጥር ምናምን በዛው ተቀያየር የእሷን ቁጥር ማለት ሰጠን። እሷ ጋር ሲያወሩ ሲያወሩ ከዛ እሷ ጋር ላወራም ማለኝ ማለት ነው። እንደዛ ሳይሆን እሷ ልጅቷ ጋር አገናኘችን። ቁጥር ምናምን እንደውም በሚሰንጀር ነው የማወራው። በውስጥ አላወራም ና ብዙ እያወራን ነበር ኖርማን። ከዛም በመሀል እሷም አንዳንድ ጊዜ ስንደበልቃት ምናም በመስመር ማውራት ጀመር ነው እያለ እያለ ያው አዝማሚያው ወደዚህ ሆነ ማለት ነው። ማለት እኔ ነኝ የሲኛ ዋጋ አልፈልኩም። እና ከዛ ደግሞ ስናወራ ምናም ምናም ደስ ትለኛል ይ ሰው። ከዛ እሷን እያወራን እያወራን መጣን። ብዙ አላወራንም። ቀጥታ ወደ የቁም ነገር ነው የገባ ነው። ኒካ ነው ያሰርነው። ኒካ ሰርነው፣ እንዲያውም ሳንተያይ ነው ያው ሳንተያይ ነው ኒካ ያሰርነው። በስልክ ነው ኒካ ያሰርነው። እሱ ሽማግሌ ላከ ማለት ነው። ያው ከመርሳ ወደ ደሴ እንግዲህ ሰቡት። አዎ ሽማግሌ ልኮ ከዛ ኒካ ታሰረ እዛ ማለት ነው። ሀገር ቤተሰብ ጋር ኒካ አሰረን ምናምን፣ ከዛ ወደ እንዲያውም ወር ምናምን ቆይተን አባ እንዲያውም ተገናኘን ነው። አዎ ካንዶር በኋላ ካንዶር ኒካ ካሰር ነ ካንዶር በኋላ እየተገናኘ ነው። እዛ በቃ ተገናኘ ና ያው በፌስቡክ ነው የተገናኘ። ቁም ነገር አለው ባይዘው ፌስቡክን ታበቃ ካርጋሽ ያው የምራው አይነሽ እንደነበር ና ያው በፌስቡክ ሀሪፍ ነገር አለ። አብዛኛው ሰው ቲክቶክ ላይ ያው ሳይሆን ስለ ቲክቶክ ብዙ ሰው ስለወሰደው ነው እንጂ ቁም ነገር ይገኛል ፌስቡክም ላይ ሞክሮ ለማለት ነው። ብዙ ጊዜ ተጋብተዋል። በነገራችን ላይ ተጋብተዋልም ተፋተዋልም በፌስቡክ ማለት ነው። እና እኛ የምንላቸው አሁንም ተጋቦ ፌስቡክ ላይ ትዳራለ። እኔ በፊት ያለ አይመስለኝም ነበር። ማለት እኔ አላወራም ነበር ፌስቡክ ላይ ሲጀምር፣ ቁም ነገር ወሬ አላወራም ነበር። እሱ ጋር ነው ቁም ነገር ወሬ ማለት ይችላል። ቁም ነገር እኛ ሆኖ አገኘሁት። እንግዲህ ያው እንደምንጫወተው አይደለም። በኮሜንት በፖስት ምናምን ቀልዳል። ደግሞ በውስጥ አብዛኛው ሰው እንደዛ ነው እውነተኛ አይደለም። እልም ያደርገው በውስጥ ስታገኙ ሌላ ሰው ይሆናል። ከሚዲያ ደግሞ የሆነ ነገር ያልሆነ ያልሆነ ነገር ሊፖስት ይችላል። ግን በውስጥ ስታዩ ደግሞ አንቺንም እንደዛ ናገኝች። ለነገሩ አንቺ እንኳን ስር ስነች በፊት ፖስት ላይ ምናምን ስነግርኝ እኮ በሙ ፖስተው ላይ ትሰድብኛለሽ። በጣም ነበር የሚያስጠላኝ ፌስቡክ ላይ ማለት ነው። ሳየው ዝም ብዬ በጣም ነበር የሚያስጠላኝ ፖስተው ፖስት ምናምን እንደዚህ በል፣ ግን አይደለም ግን የሆነ ነገር ነበረ ፖስቱ ኔ በቃ ዝም ብለው አገኘውናል የሆነ ነገር ፌመስ ነገር ታዋቂ ነገር ነበር ካ ይ እንጫወታለን ምናምን። ሁለት ሺ አስራ ስምንት ሁለት ሺ አስራ ዘጠኝ ላይ ባይዘወይ አብዛኛዎቻችሁ ትኖራላችሁ ብዬ አስባለሁ። በጣም ደስ ይል ነበር። በጣም በጣም ማትነው እና ያለው ነገር ይሄ ነው። በተረፈ ያልተመለሰ ጥያቄ ካለ ሌላም እንደዚህ እንደዚህ ካለ ደግሞ በሌላ ቪዲዮን እንመለስላችኋለን። ኮሜንት ላይ ያስቀምጡልን ማለት ነው። ደግሞ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ላይክ በጣም ላይክ ለኛ ዋጋ አለው። ላይክ እያደረጋችሁ